እናያለን እንግዲህ ከዚህ ውጭ ዘፈን እናቀናብረ ካሙዙ ይላል። ካሙዙ ያ እንደ ከምዙ ከዛ ጉዳይ መጥተዋል እና በአሁን ይህንን ሁለት ሶስት ቀን በጣም መነጋገሪያ ጉዳይ ሆኗል። እንትን ልበልና መረጃ ልስጥና ትሄድበታለህ ዛሬ ተጁ ተጓዙ ከገና ከዚህ በፊት ከሳምንታት በፊት ነው መሰለኝ ጠቅላይ ሚኒስትሩን አወዳድሶ የጻፈው ጽሑፍ ነበረ። ጠቅላይ ሚኒስትሩን በጣም እንትን አላማ ራዕይ ምናምን ይሳካል ሰዎች ባይገባቸው አይነት ነገር መሰለኝና ቃል በቃል ማለት ስለመቻልኩ ነው እንግዲህ ያንን ካለ በኋላ ከትላንትና አንድ ፊርማ ተፈራርሟል። እንግዲህ በትላንትናው ዕለት ከባህልና ስፖርት ሚኒስቴር የኢትዮጵያን ሴቶች እና ኪናዊ ጸጋዎቿን ለብሪክስ አባል ሀገሮች ለማስተዋወቅ የተፈራረሙ ሙዚቀኛ አቀናባሪ ከሙዚቃ ሳ ሌሎች እያሉ እንዴት እሱ ተብሎት ለተነሰነበት ጥያቄ እሱም ራሱ ደግሞ በሶሻል ሚዲያው በግጥም መልክ አምን ላይ ሰጥቷል። እሱ ላይ ከመምጣታችን በፊት አውጥታታለህ አለ ግን ይሄ ስራ ሲሰጠው እየተዘጋጁበት ነበር እነ ሙላቱ አስታጥቄ መሰለኝ። ፕሮግራሙን ክሊር እናርግላቸው። የኢትዮጵያ የብሪክስ ሀገራት አባል ሆናለች። ራሽያ፣ ቻይና፣ ደቡብ አፍሪካ፣ ህንድ እነዚህ ሌሎች ያለው እና በቅርብ ነው የተከላከለችው እና ኢትዮጵያ ያዘጋጅነቱን እንትን አግኝታለች ብሪክስ ሀገራት የመሪ ስብሰባን ለሱ ፕሮግራም የኢትዮጵያን ባህል ለማስተዋወቅ በሚል ነው። እንግዲህ አሁን ይሄኛው ነገር የመጣው አሁን ሂድበት ብለው ብቻ ነው። እንግዲህ ይሄን ከመጣ በኋላ ከአርባ ቀናት በፊት ከአንድ ወር ከምናምን ይመስለኛል በፊት ጀምሮ እነ ሙላቱ አስታጥቄ ዝግጅት እንዲዘጋጁ ተነግሯቸው ሰዎች ሰብስበው እያስጠኑ እየተዘጋጁ ነበር፣ ነው የተባለው። እና በመሀል ድንገት ነው ይሄ ኮንትራት ለካሙዙ የተሰጠው። አንድ በምን አገናኝተውታል? የባህልና ሚኒስትሯ የማነበር ስማቸው ሸዊት ማን ነበር? እሳቸው ያው የደቡብ ሰው ናቸው፣ እና እሱም ያው የደቡብ ነው በዚህ መልኩ ቅድም ባነሳ ነው መልኩ የሚያገናኙታሉ። ሁለተኛ ደግሞ ያቺን ጽሁፍ ተጠቅሳ ያለ እንደግል አሁን እኔ ለምሳሌ ብትጠይቀኝ ብልጽግና ደጋፊን አይደለም ሌላ ነገር ሆኖ ሳለ ሰዎች የሚፈልጉትን ብልጽግና ቢሆን መደገፍ ከፈለገ የኔን ሳከብርለት ነው የሚያከብርልኝ። የኔን አሰባል መብቱ ነው መደገፍ ጠቅላይ ሚኒስትሩን ለምንደገፈ ምናምን ማለት አትችልም። መብቱ ነው ከዛ ሲደግፍ ግን ባነሱ ሀሳብ ላይ ደግሞ ልንወያይ እንችላለን፣ ልንከራከር፣ ሀሳብ ልንለዋወጥ እንችላለን። በተለምዶ ያው አድርባይነት ነው የምንለው። ተቃዋሚ ከሆንክ ያለው ሁኔታ ማትደግፍ ከሆነ ከጊዜው ከስርአቱ ጋር ተጠግተ አድርባይነት መሆን ነው ያለው ሁኔታ ምናምን ብለ ነው የምትገልጸው። እና እችን ውደሳና ሞገሳ ካረገ በኋላ ነው እችን ስለ ጻፈ ያ ተሰጠው ማለት አትችልም። ግን መንገዱ እንዳለ ስለሚያውቅ ይመስላል እንትኖቹን ጥርጊያውን እየጠረገ እንደነበረ ይሰማኛል። ካሙዙ ትልቅ ባለሙያ ነው፣ በአቀራማሪነቱ ምንም ጥያቄ የለውም። በጣም ትልቅ ሙዚቃው ላይ ትልቅ ታሪክ ያሳረፈ ልጅ ነው። ይሄን ዝግጅት ባላፊነት ሻኩራ የሚባለው ስቱዲዮ ይሄን ዝግጅት ይሄን የሚያክል ዝግጅት ተቀብሎ ባላፊነት ያስተናግደው አላስተናግደው የምናየው ነው። በጣም አጠያያቂ ሊሆን ይችላል። ይገባዋል ስራ ሱስ ከእነማን ላይ ተንጥነት ተነጥቆ ለእነማን እንደተሰጠ ስታየው ሚዛኑ በጣም ልክ ያልሆነ ይመስላል። እነ ሙላቱ አስታጥቄ እንደምታውቀው ነው እና በዚህ መልኩ ነው የኔ ሀሳብ እና ልክ አይመስለኝም። አሁን ችግር ይፈጠረብል ምን ታቃለ። እዛ ጋር ወድሷል። ባያወድስ ኖሮ ይሄ ነገር እንደ ዜና ቢቀር ዜና ይሆን ነበረ፣ ማለት ዜና ሳይሆን ኢሹ ይሆን ነበር። አይሆን፣ ምክንያቱም ከዚህ በፊት ካስታወስክ የአድዋ ዝግጅት ጊዜ የሆነ ቲያትር እየተዘጋጀ ነበር፣ ስተውሳለ ተከለክሎ ወደ ሁለት መቶ ሰው ምናምን ድንገት ነው የተከለክለው እና ዜና ሆኖ ነበር። ለምሳሌ እንዳታዘጋጁ ተብሎ አይደለም። ሌላ የፈለኩት እኮ መሰለ ከሳምንታት በፊት ጠቅላይ ሚኒስትሩን አወደሰ፣ መብት አለው። ጠቅላይ ሚኒስትሩ ስለአወደሰ ከዛ ነገር ተሰጠው ተባለ። አሁን ይል ከነሙላቱ ሙላቱ አስታጥቄ ተነጥቆ ልነሱ ተሰጠ ምናምን። ምን ያህል ሰው ያቀዋል? ወይም ደግሞ ሰው ሪያክት እያደረገ ያለው ያንን ስለተረዳ ነው ወይ? አደለም ሙላቱ አስታጥቄን ብዙ ሰው አልተረዳውም። ዝም ብሎ ስለአወደሰ ብቻ በሚለው ገብቷል። አሁን ይወል ሰዎች እንዲህ እንዲሉ የሚያደርግባቸው ማትፈርድበት ምክንያት አለ። ብዙዎች በአደርብ አይነትታ አሁን ከአምዞን እየጠቀስኩትኝ አይደለም። ተወድ ተመልካቾች ቆርጣችሁ ላኩለት እሱን እንትን እያልኩትኝ ሳይሆን ብዙ ጊዜ እንደነዚያን ነገሮችን የምናያቸው ከመንግስት ጋር ተጠግተው እቺ ሾርት ከት ለመጠቀም የሚሄዱ ሰዎች አሉ። ብቷላላ ያህ ነገር የፈጠረብን ነገሮች አሉ የምናያቸውም ነገሮች ስለሆኑ ነው። አድርባይነት አይነት ቅድም ያልከው ነገር አለና በዛ አይነት መልኩ ሚሄዱ የሆነ ነገርን ጥቅም የሚያገኙ ጊዜ አይጥቅም የምትለው ነገር አለ። ግን ጊዜ አይጥቅም ስታገኝ ከሚወድህ ማህበረሰብ ህዝብ አለ። ገብቷል። እኛ ሀገር ደግሞ አንዳንድ ጊዜ ፕሮፌሽናሊዝም እና እንትን ይቀላቀላል። አሁን በሌለው አለም ሰውም የሚያይበት እይታ የተለየ ነው። አንተም የራስ መብት እንዳለ ያቃል ስሜት አለ። እኔ እንደማደርገው ሁሉ ያም ሰው ማድረግ አለበት። እኔ የሆነ ሰው እንደምቃወም ሁሉ እሱም ደግሞ ሊደግፍ እንደሚችልም ማድረግ አለበት እና ያ ነገር ተቃርኖ አለው እና ስታየው፣ አሁን ትልቁ ችግር ምንድነው የሚመጣው? የዚኛው ላይ እንግዲህ ትልልቅ ነ ሙላቱ አስታጥቄ የሚያህል ትልቅ እንትን ተነጥቆ ክሊር አልተደረገም። ገብቷል አለ። አሁን ከምዙ አይወጣውም እያልኩኝ አደለም። እኔ ደግሞ ፖቴንሻል የሆነ እንትን ነው፣ አቀናባሪ ነው። በዛ ላይ ብዙ ድጋፍ ይደረግለታል። እንዴት አይወጣም? ያ ግን አሁን እየተነጠቁ ሰዎች ደግሞ ስታያቸው በአቅም ማነስ የምትላቸው አለም። እንደውም ወደ አርባ ወደ አምሳ አካባቢ ሰዎችን አምጥተው ከተለያየ ማህበረሰብ ይህ ቱባ የምትለውን ባህል እንትን ለማለት እያሰለጠኑ የነበሩት እና እና እንግዲህ ትንሽ ሳይሆን በብዙ ችግር አለው። አትሊስት ቢያዋህዷቸው አንድም ነገር ነበር። ደግሞ እንደኔ በጣም ኤክስፒሪንስ ናቸው ሙላቱ በሙያ አኳያ የነዚህ አባቶቻቸው ናቸው በልምድ አኳያ አላር በህብረት የሆነ ነገር ለመስራት ቢሞከር ጥሩ ነበር ብዬ አስባለሁ። እና እኔ አሳሰበኝ ከነሱ ላይ መወሰዱ ነው የበለጠ ኢንዲስክሬስ ያደርጋል። አሁን ካሙዙ አሪፍ አድርጎ ቢሰራውም ከዚህ የበለጠ ይሆን ነበር እነሱ ቢሰሩት የሚለው ጭንቅላቴ ውስጥ ሊጠፋ አይችልም። ያ የትንም ያልኩ የሱ ምርጥ ስራ ቢሰራም በቃ ምንድን ነው ፈርስት ኢምፕሬሽን ያኛው ገብቶ አለ ውስጥ ይሄ ግን መሰራቱ ስነ ወይ ማለት እንደዚህ እንዳይባል ተብሎ መሰራቱ ሳይሆን አካሄዱ ትክክል ነው የሚለው አጠያቂ መሆን አለበት። መሰራቱ ብቻ አይደለም። አሁን እኮ ያስነሳን ሹም ያደረገው እሱ። እኛ አገር በጣም የምናድደው ነገር ቢኒ ሁሌ ትላለ አንድ ነገር በወቅቱ ውስጥ ብትናገረው ከዛች ደቂቃ ማያልፍ ነገር ዝም በማለት ትንሿ ነገር እንደ ሀገር አጀንዳ ተደርጋ ትወጣለች። ከዛ ብዙ ነገሮች ችግር ሲፈጠሩ ታያለህ። ከዛ መጨረሻ ላይ ይመጡና መጀመሪያ ምን ነገር ያለበትን ነገር ይናገራል። ሁሉ ነገር ከተበላሻሸ ደግሞ መፍትሄም ወይም ገብቶሃል። ብዙ ሰው ሚስ ኢንፎርምድ ሚስ ጋይድ ታረጋለህ፣ ሚስ ሊድ ታረጋለህ። ብዙ ነገሮች አሉና እነዛ ነገሮች ከመፈጠራቸው በፊት ያህን ነገሮች ክሊራዎት ማድረግ አለባቸው። የሱም ደግሞ አንድም እንትን የሚለው ነገር ልህ የሚመስል ነገር ግጥም፣ የጻፋትን ግጥም ስድባዊ ግጥም ነች። ግጥም እንግዲህ ምንድን ነው? በፌስቡኩ ላይ እንትን ያለው ዝምታ ድምፅ አለው፣ አገር ያምሳል ጩወት ወካታን አቅም ይነሳል፣ ልህ አለው ድምፅ አልባ መስሎ ጩኸት፣ ያከሸፈ ዝምታ፣ አሸነፈ ሺ ከለፈለፈ፣ ከሪባይ ገለባ፣ ጸጥ ያለ ግዙፍ ከጩኸት ይሰማል፣ ያሸብራል፣ በጥፍ ከነባፍ አደር፣ በልቡ ያወራ ይነግሳል፣ ገዝፎ እንደ ተራራ። ተጻፈ ከካሙዙ ካሳ ከሻኩራ። ምንድን ነው ዝም ብዬ በቃ አሸንፋለሁ፣ እናንተ ተንጫጩ ነው። ምንም እኮ ግጥሙ እንደዛ ነገር ነው የሚጫጫው። ከሪባይ ገለባ ነው ያለው፣ ስድብም አለው ገባ ሐሳብ ማንሳት መስጠት ለምን ማለት ገለባ ያስብልሃል፣ ሪባይ ያስብልሃል ምናምን። በዚህ ደረጃም ለምትጠየቀው ነገር ማስረዳት ካለብህ ማስረዳት ነው። አላ ፕሮፌሽናል። ይሄ ሀገሪቷን ውክለት ስንት ነገር ልትሰራ ያልክ ሰውዬ አላር የሆነ ስኒ ስርዓት የለም ባይዘዊ ማለት ነው። ኢትዮጵያ ውስጥ እውነት ለመናገር ማለት ዝም ብለ ስራ ምናምን ነገር ዝም ብለው ሲሰራ ይቸ አይተነዋል። እንዲያው አሁን ደግሞ የሌላኛውን ገጹን እኒው እንዲህ ዝምታ በዝምታ ውስጥ ማ የሚሰሩት እነ ሙላቱ አስታጥቄ በዝምታ ውስጥየትኛው ወይወይታሰቸው ማለት ይኸውልህ ለምን ግዴታ ለነሱ አልተሰጠም? አይደለም በቃ ተሰጠህ አይደል የሄድክበትን መንገድ አንተ ታውቀዋለህ። በትክክለኛ መንገድ ሄድክ፣ ትክክለኛ ባልሆነ መንገድ ሄድክ። እነ ሙላቱ አንፈልግም ብለው ፕሮጀክቱ ከነሱ ተነስቶ ለሱ ተሰጠው ምናምን፣ ግን ህዝብ እንደዛ አላረለ። ከቻልክ ትክክለኛውን ነገር ማስረዳት ስታስረዳ፣ በማናር በስነስርዓት ትክክለኛው ነገር የተፈጠረው ነገር ይሄ ይሄ ነገር ነው ወይ፣ ደግሞ እሱ መስጠት ካልፈለገ የሚመለከተውን አካል ስጡ ክሊር አድርጉ ነገሩን። እኔ ላይ እየመጣ ያለው ጥሩ ያልሆነ እንትን እይታ ስለሆነ ይህ ነገር ክሊር ብታደረጉ ለእኔም ጥሩ ነው ብሎ ማለት ነው። ገለባ ምናምን ነገር የተቀበለውን ኃላፊነት እና የጻፈውን ጽሁፍ ስታየው ራሱ አሁን ሙላቱ አስታጥቄ ቢሆን እንደዚህ ይጽፋል? ሶሻል ሚዲያ ተጠቃሚ አደርባይነት ነው የምትለው፣ ምንም አሁን በቃ ሁሉም ባለ ጊዜ ነው ባ ይሆኗል። እንደውም ይሄ ነው የሚያረጋግጠልህ ሁልጊዜ የምትላት ነገር አለች። ባለጊዜ ማለት በብሄሩ ሳይሆን ካለው ስርአት ጋር ተጠግቶ የሚፈልገውን የሚያደርግ ሁሉ ባለ ጊዜ ነው። ዳሴት እንደዚህ አይነት ነው እንትን ነው እንጂ የሚሰማኝ። አዎ ፕላስ ይኸውልህ እዚህ ጋር ካሙዙ ካሳን ያሳወቀው ህዝብ ነው። ሶሻል ሚዲያው ላይ እያወራ ያለው ህዝብ ነው አይደል? ያን ህዝብ ነው እያናካ ያለ ያከበረ እየጠየቀ ነው እያወራ ሳይሆን፣ ይሄ ለምን ሆነ እንዴት ሆነ ብሎ እየጠየቀ ነው። እሱን በጠላው ህዝቡ ባልተከበረ ቁጥር እሱ ጋር ሄድ የሚፈልግ ሙዚቀኛም አይሄድም። ሲሆን ሚኒስትሯ ግልጽ አድርገው አካሄዱ በምን አግባብ ነው የሚሰጠውስ እንትን አይኖረም። እ አካሄድ ይኖራል። በጨረታ ነው የሚሰጠው ወይም ዝም ብሎ ሚኒስትር መስሪያ ቤቱ ላመነበት ሰው እየጠርቶ አይሄን አዘጋጅ ብሎ ነው የሚሰጠው። አካሄድ እኮ እች አሉት አይደለ? ሚኒስትር መስሪያ ቤት አይደለ? ሁለተኛ ደግሞ ይኸውልህ ምንድን ነው እንትኑ ኦፊሻል አደረጉት አይደለ? ፎቶውን ላይክ፣ አግሪመንት ኮንትራት አግሪመንታቸውን እንትን ሲሉ፣ ፕሬስ ሪሊዝ ይኖራል። የባህልና ስፖርት ሚኒስትር ነው አይደለ? ሚኒስትር መስሪያ ቤት ነው። ህዝብ ግንኙነት ክፍል ይባላል ራሱን የቻለ የሚሰራ እነዚህ እነዚህ ጉዳዮች ለህዝብ መግለጫ የሚሰጥ ስለ ጉዳዩ ያራዛ ቦታ ላይ መሰጥ ይችላል። ግን ጊዜ ምንም ማድረግ አንችልም። ዝም ብለን እንናገራለን እናውራለን በአትሊስት ግንያ ከዚያ ያልፍ ያሳዝናል። እንግዲህ ክቡራትና ክቡራን እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ስጡበት። እኛም እንመልሳለን ለምትሰጡን ሀሳብ አስተያየት። በሚቀጥለውን በሌሎች ቪዲዮዎች እንገናኛለን። ላይክ ተደረገ ሰብስክራይብስ ሼርስ። ተደርጓል እንደምታደረጉ ተስፋ እያደረግን በሚቀጥለውን በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።